ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 15 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ በነዳጅ ዋጋ ላይ ጭማሬ በማድረግ አንድ ሊትር ቤንዚን መቶ አስራ ሁለት ብር እንዲገባ አድርገዋል። የአማራ ፋኖ በጎጃም እና የአማራ ፋኖ በወለው የጋራ የውጊያ ቀጠና መያዛቸው ተገልጿል። የአባይ ድልድይ ነጻ ወጥቷል። ኮማንዶዎቹ ተመርቀዋል። እውነትን ይዘንና ህግን ተከትለን አብረን መኖር እንችላለን ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ስለ ወልቃይት እጣ ፈንታም ተናግረዋል። ከትግራይ ተወላጆች ጋር መወያየታቸውም ተሰምተዋል። የኦጋዴን ነጻነት ግንባር ኦብነግ የኢትዮጵያ ፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት እየበዘበዘ ነው ሲል ወቀሳ አቅርቧል። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን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 አገዛዙ በነዳጅ ዋጋ ላይ ጭማሪ በማድረግ አንድ ሊትር ቤንዚን 112 ብር እንዲገባ አደረገ። የአገዛዙ ንግድና ቀጠናዊ ትስስር ሚኒስቴር ትናንት ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከትናንት መጋቢት 14 2017 ዓም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ አድርገዋል። መነሻው መስከረም ወር 2017 ዓም በተገለጸው መሰረት የሶስቱ ወር የሚደረገው የነዳጅ ጭማሪ አካል ነው ተብሏል። አገዛዙ ከውጭ በሚያመጣው ነዳጅ ላይም ሆነ በሀገር ውስጥ በሚ የሚመረተው የኤሌክትሪክ ኃይል ላይ በየሶስት ወሩ ጭማሬ በማድረግ ህዝቡን እያማረረ መሆኑ ይታወቃል። በዚህም የነዳጅ ጭማሬ መሰረትም አንድ ሊትር ቤንዝን መቶ አስራ ሁለት ብር ከ ስልሳ ሰባት ሳንቲም አንድ ሊትር ነጭ ናፍጣ መቶ ሰባት ብር ከ ዘጠና ሶስት ሳንቲም አንድ ሊትር ኬሮሲን መቶ ሰባት ብር ከ ዘጠና ሶስት ሳንቲም የአውሮፕላን ነዳጅ መቶ አስራ ሶስት ብር ከ ሀያ ሳንቲም አንድ ሊትር ከባድ ጥቁር ናፍጣ መቶ ስድስት ብር ከ ሰባ አምስት ሳንቲም አንድ ሊትር ቀላል ጥቁር ናፍጣ መቶ ዘጠኝ ብር ከ ሀያ ሁለት ሳንቲም ገብተዋል። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ሲቀጥል ከጥቂት ቀናት በፊት ይፋ ተደርጎ ቢሆንም ቃሉን የማይጠብቀው የብልጽግናው አገዛዝ ድንገት ትናንት በነዳጅ ምርቶች ላይ የዋጋ ጭማሪ አድርገዋል። የአማራ ፋኖ በጎጃም እና የአማራ ፋኖ በወለው የጋራ የውጊያ ቀጠና መያዛቸው ተገለጸ። የአማራ ፋኖ በጎጃም ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ የመጀመሪያውና ፈርቀዳጅ የፋኖ ኃይል ከመሆኑም ባሻገር ጦርነቱ ከፈነዳ ማግስት ጀምሮ በወሎ መካነ ሰላም በሞጣ፣ ቢቸና፣ ደብረ ወርቅ፣ ግንደወይን፣ ፈለገ ብርሃን ና ሌሎችም አካባቢዎች ተደጋጋሚ ውጊያዎችን በማድረግ በአማራ የህልውና ተጋድሎ ውስጥ ጉል ተሳትፎ ያለው ብርጌድ መሆኑን ክፍለ ጦሩ አሳውቀዋል። ዘጠነኛ ክፍለ ጦር ባወጣው መግለጫ ይህንን የብርጌዱን ደማቅ ታሪክ ለማደብዘዝ እና የአማራን የህልውና ትግል ለመጥለፍ ሳይታክቶ የሰሩ ግለሰቦችና ቡድኖች በቀጠናው አፈንጋጭ ኃይሎችን በመፍጠር እና በማፋፋት የብርጌዱን ህልውናና የአማራን ትግል አንድነት አደጋ ላይ ለመጣል ሞክረዋል ብለዋል። አፈንጋጩ ቡድን አንድ ጊዜ ህዝባዊ ግንባር፣ ሌላ ጊዜ ህዝባዊ ሰራዊት፣ አሁን ደግሞ ህዝባዊ ድርጅት በሚሉ ስሞች ስር በመጠለል የጎጃም እና የወሎ መገናኛ የሆነው አባይ ድልድይን በመያዝ የአማራ ፋኖ በጎጃም እና የአማራ ፋኖ በወሎ መሬት ላይ እንዳይገናኙ አጥር በመሆን መሰናክል ሲሆን ቆይተዋል ሲልም ክፍለ ጦሩ በመግለጫው አትተዋል። ይህንን በረብጣ ዶላርና በዳበረ ፖለቲካ ሴራ የታገዘ አደገኛ መንገድ ለመቀልበስ የዘጠነኛ ክፍለ ጦር አመራርና የአባይ ሸለቆ ብርጌድ አመራርና አባላት መራር መስዋዕትነት መክፈላቸውንም አንስተዋል። ከዚህ በፊት የአማራ ፋኖ በጎጃም ጥምር ኃይል ባደረገው ኦፕሬሽን አፈንጋጩ ቡድን ወደ ወለው ቀጠና በመሸሹ ምክንያት የታሰበው ዓላማ ሳይሳካ ቀርቷል ሲልም አክለዋል። በመሆኑም በምክርና በሀሳብ ልዕልና ባለማመን የብርጌዱን አንድነት የፈተነው ቡድን ላይ ከመጋቢት አምስት 2017 ዓ.ም ጀምሮ በተወሰደ የተጠና ኦፕሬሽን የአባይ ሸለቆ ብርጌድ ያለምንም መስዋዕትነት ቀጠናውን ሙሉ በሙሉ መቆጣጠሩ ተገልጿል። ከአፈንጋጭ ቡድኑ መካከል ከፊል አባላቱም ብርጌዳቸውን ተቀላቅለዋል ያለው ክፍለ ጦሩ፣ ስለሆነም ከመርጦ ለማርያም መካነ ሰላም ወሎን ከጎጃም የሚያገናኘው አውራ መንገድ በአማራ ፋኖ በጎጃም እና በአማራ ፋኖ በወሎ ቁጥጥር ስር በመሆኑ አሽከርካሪዎች መደበኛ ስራችሁን እንድትጀምሩ ሲል ጥሪ አቅርበዋል። በትግል ጠላፊዎች አሉባልታ ተታላችሁ ከአካባቢዎች ሸሻችሁ የአፈንጋጭ ቡድን አባላት ወደ እናት ብር ብርጌዳችሁ እንድትቀላቀሉ እና ክፍለ ጦሩም ለደህንነታችሁ ሙሉ ዋስትና የሚሰጥ መሆኑን እናረጋግጣለን ብለዋል። በሌላ በኩል የአማራ ፋኖ በጎጃም ስድስተኛ ቀኝ ጌታ ዮፍታ የንጉሳዊ ክፍለ ጦር ቀስተ ደመና ብርጌድ ልዩ ኮማንዶ ኃይል አስመርቀዋል።

እውነትን ይዘንና ህግን ተከትለን አብረን መኖር እንችላለን ሲሉ ኮለኔል ደመቀ ዘውዱ ተናገሩ። በአማራ ክልል ወልቃይ ጠገዴ፣ ሰቲት ሁመራ ዞን አብሮነት ለዘላቂ ሰላም በሚል መሪ መልክ ከትግራይ ተወላጆች ጋር ውይይት መካሄዱ ተዘግበዋል። በውይይት መድረኩ የተሳተፉ የትግራይ ተወላጆች እኛ የምንፈልገው ሰላምና አብሮ መኖርን ነው ብለዋል። ተሳታፊዎች በደርግ ዘመነ መንግስት ወደ ወልቃይ ጠገዴ እንደመጡና አካባቢው በወቅቱ በጎንደር ክፍለ ሀገር ይተዳደር እንደነበር ትውስታቸውን አንስተዋል። በዚያ ዘመን እንደ ማንኛውም ሰው በሰላም እንኖር ነበር ያሉት ተሳታፊዎቹ አ አካባቢውን እኛ የምናውቀው በበጌ ምድር ሲጠራ ነው ብለዋል ደርግ ከለቀቀና ህዋት ወደ ስልጣን ከመጣ በኋላ ነው ወደ ትግራይ የተካለለው ነው ያሉት የወልቃይ ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ና የሰላምና ጸጥታ መምሪያ ኃላፊ ኮረኔል ደመቀ ዘውዱ ወልቃይ ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅ አንስተዋል ጉዳዩን በማድበስበስ ና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውንም ገልጸዋል የአማራ ህዝብ ነቅቷል ያሉት ኮረኔል ደመቀ እውነትን ይዘን ህግን ተከትለን በ ጋራ ሀሳብ አብረን መኖር እንችላለን ብለዋል። ይህ ካልሆነ ግን ከዚህ በኋላ አንዱ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ነው ያሉት። የእኛ ጥያቄ ያለ ደም መፋሰስ በህግ አግባብ መልስ እንዲሰጠው ነው ብለዋል። ህዋትም ለዚህ ሀሳብ ፈቃደኛ ይሁኑ ሲሉም አክለዋል። እሳቸው ይህን ይበሉ እንጂ የብልጽግናው መንግስት የወልቃይትን ጉዳይ የቁማር መጫወቻ እና የኃይል ማስጠበቂያ አድርገው እየተጠቀመ መሆኑ ግልጽ ነው። ለህዋት ሰዎችም እናንተ አግዙኝ እንጂ ወልቃይትን እመልስላችኋለሁ የሚሉት አብይ አህመድ በተቃራኒው የአማራ ክልል የክልል ባለስልጣናትንም ተመሳሳይ ሀሳብ እንደሚያቀርቡላቸው ይሰማል። ሆኖም አብይ ቀጣዩ የአማራና የትግራይ ደን መፋሰሻ ወልቃይት እንዲሆን አበክረው እየሰሩ ነው። የኦጋዴን ነጻነት ግንባር ኦብነግ የኢትዮጵያ ፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት እየበዘበዘ ነው ሲል ወቀሳ አቀረበ። የኦብነግ ቃል አቀባይ የሆኑት አብዱልቃደር ሐሰን ሂርሞጌ ወይንም አዳኒ ሃርሞጌ ዛሬ አብድጀሌል ሾው ከተሰኘ ፕሮግራም ጋር ባደረጉት ቃለ ምልልስ ሲናገሩ የተኩስ አቁም ስምምነት ያደረጉት በሶማሌ ክልል ውስጥ ኦብነግ ድርሻ እንዲኖረው በሚል እንደነበር ጠቅሰዋል። የክልሉ መንግስትና ኦብነግ በጥምረት ሆነው የነዋሪውን መብት የማስከበር ስራ እንዲያከናውኑ ስምምነት ላይ መደረሱን የጠቀሱት ቃል አቀባዩ ይሁንና በፕሬዚዳንት ሙስጣ ሙስጠፋ መሐመድ ኡመር የሚመራው ክልሉን የሚያስተዳድረው መንግስት በአዲስ አበባ የሚገኘው ፌዴራል መንግስት ወኪል ሆኖ እየሰራ እንደሚገኝ አስረድተዋል። በኢትዮጵያ የሚገኘው የሶማሌ ሕዝብ መብት አሁን በፌዴራል መንግስቱ ፍላጎት ላይ መመስረቱንም ጠቅሰዋል። አዳኒ ሃርሞጌ መግለጫቸውን በመቀጠል እኛ ጠመንጃችንን የጣለው መብታችንን ከክልሉ መንግስት ጋር ሆነን እናስከብራለን በሚል አላማ ነበር። ባደረግነው ስምምነትም በኢትዮጵያ እጅ እንወድቃለን የሚል አልነበረም። አሁን ግን ባልጠበቅነው ሁኔታ ስምምነቱ ተጥሷል ብለዋል። ከጅምሩ ትጥቅ በመፍታታችሁ አሁን ጸጸት ይሰማቸዋል ይሆናል የሚል ጥያቄ የቀረበላቸው ቃል አቀባዩ የሰላም ስምምነቱ ካልተከበረ መልሰው ትጥቃቸውን እንደሚያነሱ የሚገልጽ መልስ ሰጥተዋል። ንግግራቸው ሲቀጥሉም ባለፉት ስድስት አመታት በክልሉ ውስጥ ሰላም ከመስፈኑ ውጭ ምንም አይነት እውነተኛ ፖለቲካ፣ ማህበራዊና ኢኮኖሚያዊ ልማት አልተደረገም ያሉት ቃል አቀባዩ የሶማሌ ክልል ፕሬዚዳንት የሚመሩት አስተዳደር አመጣው የሚባለውን እድገት አስተባብለዋል። ቃል አቀባዩ ጨምረውም በቅርቡ በክልሉ መንግስትና በቻይናው ፖሊጂሲኤል መካከል የኦጋዴን አካባቢ ያለውን የነዳጅ ክምች ለማውጣት በሚል የተደረገውን ንግግር ተቃውመዋል። ንግግሩ ከፌዴራል መንግስቱ በመጣ ትዕዛዝ መካሄዱን አስረድተውም በጉዳዩ ላይ ኦብነግም መምከር እንደሚገባው አሳስበዋል። የቱርኩ ፕሬዚዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። የፕሬዚዳንት ጣይብ ሬሲፕ ኤርዶጋን አንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማምግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከሶስት አመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስርት አመታት አይታ በማታውቀው ተቃውሞ የተናወጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሰዋል። ኢማሞግሎ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታይም ፖሊስ ፊት ለፊት ሲዘ ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢማሞግሉ ባለቤት ዲሌካያ ኢማሞግሉ ለተሰበሰበው ሕዝብ ባደረጉት ንግግር ባላቸው የተጋፈጠው ይፍታዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጌዚ አመጽ በኋላ በአገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉና ሌሎች መቶ ሰዎች ባለፉ ረቡዕ ነው ለጥየቃ በፖሊስ ቁጥጥር ስር የዋሉት። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ነው። ወንጀለኛ ቡድን በማሟሟቅና በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበልና ና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩ ተነግሯል። ኤኤፍፒና የአገር ውስጥ መገናኛ ብዙሀን ወደ ሲልቭሪ እስር ቤት ተወስደዋል ሲሉ ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስትር ባወጣው መግለጫ ጠቁመዋል። አድማጭ ተመልካቾቻችን የሰአቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።